ሰላም የፍሬም ቴክኒኮ ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? ባለፈው ቪዲዮችን ብዙ ጠቃሚ ትምህርቶች እንዳገኛችሁ ከኮሜንታችሁ መረዳች ያለው፣ እንዲሁም ለሰጣችሁ ማበረታቻ በርታ፣ በዚህ ቀጥል፣ ሌሎች ጠቃሚ እንጠብቃለን ላላችሁ በሙሉ በጣም እጅግ አመሰግናለሁ። በድጋሜ በዛሬው ዕለት ስለ ጉግል ሚቲንግ አብዛኞቻችሁ የምትጠቀሙ ልትኖራላችሁ፣ ጠቀሙ ትችላላችሁ ስለ እሱ ጥቅሙ እና እንዴት ክሬት እንደምናደርግ ስቴፕ ነው ማሳያሽ። በመጀመሪያ ጉግል ሚቲንግ ለምን ይጠቅማል ለሚለው ስናይ የተለያዩ ውይይቶች ማድረግ ስንፈልግ ስብሰባዎች ሊሆን ይችላሉ፣ እንዲሁም የተለያዩ ማህበራቶች ሊኖሩን ይችላሉ። እነሱ ማህበራት አብዛኞቻችን አንዳንድ ጊዜ ቴሌግራም ግሩፕ እንፈጥራለን፣ ዋትሳፕ ግሩፕ እንፈጥራለን፣ ኢሞ ግሩፕ እንፈጥራለን። ነገር ግን አንዳንድ ጊዜ እዛ እኛ ጋጁን የሚያልጆች እነሱን የማይጠቅሙ ሰው፣ አንዳንዱ ኢሞ ላይ ሊጠቀም ይችላል፣ አንዳንዱ ቴሌግራም ላይ ሊጠቀም ይችላል። እነዚህን ነገሮች እንዴት አድርገን ሁሉን ያማከለ መጠቀም ይችላል ስን ጎግል ሚቲንግ ጠቃሚ ነው። ጎግል ሚቲንግ የሚያደርገው ምንድን ነው? አንደኛ ቪዲዮ ኮንፈረንስ አለው። ሌላ ደግሞ ስላይዶችን፣ የተለያዩ ትምህርቶች ሸርማሪ ይቻላል እዛ ላይ አለው። አሁን በቅደም ተከተሉ ስማሳያችሁ ማለት ነው። እንዲሁም ደግሞ ፍሪ ነው፣ ለ24 ሰዓት ፍሪ ነው። ለምሳሌ ዙም ሚቲንግ የምጠቀም ከሆነ ለ40 ደቂቃ ፍሪ ይሰጣችሁና ለሁለት ሰዓት የሚቆይ ቪዲዮ እንትን ኮንፈረንስ የምናካሄድ ከሆነ በክፍያ ነው። የአርባ ደቂቃ ነው ፍሬምስ ይሄኛው ጉግል ሚቲንግ ግን ለ24 ሰዓት አንድ ሊንክ ክሬት ካደረግን በኋላ ለ24 ሰዓት ያገለግላል። ስለዚህ ሊንክ ክሬት ካደረግን በኋላ ለምንድን ነው ለምንፈልጋቸው ሰዎች በኢሜል ምክንያቱም ጉግል ሚቲንግ ያለው ሰው ኢሜል ስላለው ለማንኛውም ሰው በኢሜል እንልክለትና የላክለትን ሊንክ ተጠቅሞ ወደ እኛ ሊንክ ገብቶ መወያየት በድምፅም ሊሆን ይችላል በቪዲዮም ገብቶ ሊሆን ይችላል እንደዛ ማካሄድ። ስለዚህ እሱን ስቴፕ ነው የማሳያችሁ። እዚህ ጎግል ላይ ትሄዳላችሁ። ጎግል ጋር ትገቡና ጎግል ሚቲንግ ብላችሁ መጻፍ ነው። አጋጣሚ ብዙ በየቀኑት ሌላ ፕሮግራም ስለለሱ ስለሱ ማለት ጎግል ሚቲንግ እዚህ ጋር አለኝ ማለት ነው። አዎ፣ የመጀመሪያዋ እዚህ ጋር ጎግል ሚቲንግ የምትለዋን እሷ አነካለው ማለት ነው። ከዛም ምትላለች እዚህ ጋር ኒው ሚቲንግ። አዎ፣ ኒው ሚቲንግ ይላል። ኒው ሚቲንግን ስነካው ሶስት አማራጮች መጡ። ክሬት ሚቲንግ ፎር ሌተር ስታርንግ ያውለ በኋላ አሁን ለሚጀምር ስኬጅል ጉግል ካለንደር ይላል። እኔ ይሄኛው ልንካ። ከዛ እዚህ ጫፍ ላይ ይታያል። እዚህ ጋር ኦል ዴይ የምትላል እሷን ኦል ዴይ የምትለው አነካታለሁ። ስለዚህ ይሄኛው ዛሬ ዲሴምበር ዋናው ነው ለ24 ሰዓት ያገለግለኛል ማለት ነው። ይህን ካረግ በኋላ እዚህ ጋር ታች ላይ ጆይን ዊዝ ጎግል ሚቲንግ የምትላለች አደለም? እሷን ይችን ነው ይችን ሊንክ ነው ኮፒ አድርጌ ለምፈልጋቸው ሰዎች እምልከው ማለት ነው። ስለዚህ ይሄ ነው። ይሄን ከሪካር በኋላ ለምንፈልጋቸው ሰዎች ለምንድን ነው የምናደርገው፣ በኢሜይል እንልክላቸዋለን። እሱን በኢሜይል እንዴት ነው የምልከው አሳያችኋለሁ። ስለዚህ አሁን እዚ ይሄኛውን ምንድን ነው ማረገው? ስለዚህ እኔ አሁን ይችን ጆይን እላታለሁ። አንደኛ ይሄን ሊንኩን ኮፒ አድርጌ ያለሁን ለሰዎች ለመላክ እኔ ደግሞ ለመግባት ጆይን የምትለዋን ይችን ነካታለሁ። አውቅ ይሄው እዚህ ጋር ይመጣችላችኋል። እዚህ ጋር ማይክራፎን ስንገባ ያው ከማይክራፎን ካሜራውን ዝግ ማድረግ ይቻላል። ከፍተን መግባት ይችላል። ማይረብሽ እንዳይረብሽ ከሆነ ግን ሁለቱ ነው። ካሜራውን ላጥፈው ለጊዜው፣ ከዛ ጆይን እለዋለሁ። እዚህ ጋር ጆይን እለዋለሁኝ። ከዛ ይሄ ራሴ ክሬት ስላረኩት እኔ ነኝ፣ ሰዎች የምፈቅድላቸው ው ገባሁኝ። አሁን እኔ ነው። ከዛ እዚህ ጋር ግን አንድ ማስተካከል ያለብን ነገሮች አሉ። እሱ ምንድን ነው እኛ ጋር የሚገቡ ሰዎች አንደኛ ቀጥታ እንዲገቡ ማድረግ እንችላለን። የመጣ ሰው ሁሉ ምንም እንከን ሳይገጥመው ቀጥታ መግባት እንዲችል ልክ አንዳንዱ በር አንኳኩቶ የሚገባለ በር ክፍት የሆነበት ቦታ ዝም ብለን እንገባለን። በር ከተዘጋ ደግሞ አንኳኩቶ ከዛኛ ከፍተነት ነው የሚገባ አይደል ልክ እዛ እንደዛ። ከፈለ ቀጥታ እንዲገቡ ከፈለግን በሩን ከፍተን ማስቀመጥ ከፈለግን፣ እዚ ጋ እዚ ጋ ዳር ላይ የሚታያችሁ ከሆነ ዚች ጋ እዚ ጋ ሴቲንግ አለች፣ እሷ እንነካታለን ከዛ ይህን ወደ ታች ስክሮል ስናረገው ሁለት አየው እዚ ጋ ኦፕን እና ትረስትን የምትላለች ኦፕን። ካረግ ነው ያ ከፍተንተው ነው ማለት። ኦፕን ካረግኩት ሊንኩን የላኩለት ሰው በሙሉ ቀጥታ ሊንኩን ሲነካው ቀጥታ መግባት ይችላል። ይችን ግን ትረስት የምትለዋን ከነከኋት ሊንክ የላኩላቸው ሰዎች ቢሆኑም ቀጥታ መግባት አይችሉም። መጀመሪያ ለእኔ ኖቲፊኬሽን ይደሰኛል። ከዛ ሰዎች ማን ነው ብዬ እኔ ላኩለት ሰው ነው አይደለም ማልፈልገው ሰው እንዳይገባ ከፈለኩኝ፣ ይቺ ነካትና፣ ልክ እነዛ የላኩላቸው ሰዎች ስማቸው ይመጣልኛል። ከዛ ክሊክ ስፈቅድላቸው ይገባሉ። ስለዚህ ይሄኛውን ኦፕንናንት የምትወል ይሄ ነው ልዩነቱ። በዛ መልኩ ይገባሉ። ከዛ እዚህ ጋር እዛው ትንሽ ላሳያችሁና ለሰዎች ሜል እንዴት ነው የምትኮ እዛው አሳያችኋለሁ ማለት ነው። እዚህ ጋር ማይክ አለ። እዚህ ጋር ስክሪን ሸር። ለምሳሌ እዚህ ጋር እኔ ጋ ለመጡ ሰዎች ስክሪን ሸር ማድረግ ከፈለኩኝ፣ ዊንዶ የሚለውን ነካለሁ። ለምሳሌ ለምሳሌ የትኛው ምግብ ብቻ ላሳያችሁ። ለምሳሌ እዚህ ጋር ትምህርት አለ፣ ይህንን ሸር አድርጋለሁ ማለት ነው። ስለዚህ እንደዚህ በቪዲዮ ራሱ መማር ይቻላል ማለት ነው። ይሄኛው ሾው ማይ ስክሪን ይላል፣ በቃያችሁት አይደለ? ከዛ የሚገቡ ሰዎች በዚህ ዳር ይሰበስባል። መቶ ሰው ነው የሚያብያችኋለሁ። ከዛ ይሄኛው እንደዚህ መማር ይቻላል። በተለይ ፓወር ስላይዶች እያሳየን ነው። ይሄኛው ትምህርት ለምሳሌ እዛ ላይ ጎግል ሚቲንግ ላይ መማር ይቻላል ማለት ነው። ስለዚህ አሁን ኢሜይል እንዴት እንላክላቸው? ኮፒውን ሊንክ አርግ በኋላ ለምሳሌ ኢሜል ላክ ለምሳሌ ኤኒ ኢሜይል እሄዳለሁኝ ለምፈልገው ሰው የምትፈልጉና ያን ሊንኩን ትልካላችሁ ማለት ነው። ለምሳሌ እኔ ለማለላክ ኮምፖስ ኢሜል የሚል አለ ለምሳሌ ለመለ ለሌላ ኢሜል ለራሴ ብልክስ እስኪ ይሄ ራሴ ሜል ነው ለራሴ ያለ። ከዛ ሰብጀክት ስብሰባ አለ ባለው ኦር ሚቲንግ ሚቲንግ አልኩት። ከዛ ያቺ ሊንክ ቅድም ኮፒ አርኳት እዚህ ጋር ፔስት አረጋታለሁ። አይው ሊክ ይዋለ ይታችዋል። በቃ ሊንኩ እዚህ ጋር ላኩት። ምንድነው መጨረሻ ላይ ሴንድ ማድረግ ነው ማለት ነው። ይሄኛውን ከጨረስኩ በኋላ ለዛ ለምፈልገው ሰው እንደዚህ እንትን አረጋዋለሁ። ከዛ መጨረሻ ላይ ሴንድ እናደርገዋለን ማለት ነው። ያው እዚህ ጋር ሴንድ የምትላለች ኮፒ ካርግ ነው በኋላ ሴንድ ነው። ና ላክልነት ይሄን ይመሳል። ስለዚህ ጎግል ሚቲንግ እንደዚህ በዚህ መልኩ ብትጠቀሙ በጣም ጠቃሚ ነው። ምናልባት ተጨማሪ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ሌሎች እንዲሰራ የምትፈልጓቸው ነገሮች ብታስቀምጡልኝ እኔ ልሰራላችሁ ይችላለሁ። መልካም ሆኖ ይሁንላችሁ።